ነገረኝ ማለት ነው። ይሄን ይሄን እንካሊ የደወለ ሰው ነበር። ጋይስ፣ ቆይ እስኪ፣ እሺ፣ ሩታ አላክላት ኢንቫይት አድርጌታለሁ፣ ግን አሁን ማስገባት ማለት ነው። ጋይስ፣ ለአያት እንድታየኝ ነው እኔ እኮ ተረድቻ፣ ያለው አመሰግናለሁ። ለት የተረዳችሁ ያመሰግናለሁ። እግዚአብሔርም መውጫው ጠፍቶኝ ነው። ብል ብል ብፈልግ ብፈልግ ሊመጣ ነው ጋይስ። ኢንቫይት እየላኩላት እየመለሰችብኝ ከዚህ በኋላ ሶስተኛ ልኬላት ካልመለሰች ስለምናደድ ቢቀር ይሻላል ወይ፣ ነው በእግዚአብሔር፣ ወይ አለማወቅ ጉድ ለሆንላችሁ ጋይስ፣ ሩታ ጉራ እየነፋችብኝ ነው። እሺ ኢንቫይት አርጋት እንዳትሉኝ ከዚህ በኋላ እየመለሰችልኝ አይደለም። እየላኩላት እየመለሰች አይደለም። ወይ ቢያንስ የሆነ አክል ሰው ሂዱና መልሽልህ ባሏት። ሄላው ወይ ወንድሚ መግቢያው ጠፍቶኝ እኮ ነው፣ በእናትህ መውጫው ማለቴ አሁንም አግኝቼዋለሁኝ፣ ወጣሁኝ፣ በቃ ፈጣሪ ረዳኝ። አርዱኝ፣ ከዛ ቸው ወይ ላይፍ ግን ይከብዳል እውነት ጋይስ ልተኛ ነው ብላለች። አያችሁ አይደል? እኔ ኢንቫይት ሳረግላት ነው ሰው አምጥተኛው እንቅልፏ የሚመጣው። እስካሁን ድረስ ላይቭ ላይ ቁጭ ብላ እኔ ስልክላት ልተኛ ነው። ኦኬ፣ ያው ለሶስተኛ ጊዜ ለመጨረሻ ጊዜ ልክ ያለው የምሬን ስነግራችሁ ብዙ ጊዜ የጋብዝኳት ነው ሙዚቃ ነው ወርታኔ፣ የጋብዝኳት ማለት ነው መድኃኒዓለምን በተደጋጋሚ። አይገርምሽ ያላለው ምናምን፣ ግን አሁን ምንም እንዳልተፈጠረ አድርጋ ምንም እንደማያውቅ ሰው ሆነ ጋብዘኝ አታውቅም፣ ሙዚቃውንም አላውቀውም ስትለኝ ገልመኛ ይመቻት። ኖርማል። አንዳንድ ነገሮችን መርሳት ከፈለገን እንረሳቸዋለን። ኖርማል። ምናልባት እንደ እሱ አይነት ልብ ስለሌለኝ ይሆናል ያረሳሁት ማለት ነው። እና እሷ ግን የትኛውን ነገር ለመርሳት ቀላል እንደሆነ እያሳየችኝ ያለችው ችግር የለውም። እኔም ደሞ መቻት አንዳንድ ጊዜ እንቅልፍ እንቢ ሲለኝ ለምን እንደዚህ እየገባው አላያችሁ እንግዲህ ብንታይ ይሻለኛል ብቻ ከሚለብለኝ ጌታን አንዳንድ ዜም ብዬ እነሳ ማቆ ይችላለኝ እንቅልፍም የለም ምናምን እስከ አስር ሰዓት እስከ ዘጠኝ ሰዓት ወይ ስልክ እየነካከው ምናምን እና ላይቭ ማካላችሁልኝ እገባለሁ ወይ ጋይስ፣ አንዳንዴም ቢሆን ማለት ነው ግን ደግሞ እኔ በጣም እንቅልፍ ምን ሲበዛ እንቅልፍ ወዳለው ወይ ከደከመኝ፣ ልክ ስንት ሰዓት መሰላችሁ? ሶስት ሰዓት ሲል እንቅልፌ ሊመጣ ይችላል። የፈለጋችሁ ምን አድርጋለሁ መሰላችሁ? ገስት ትከፍትላችሁ እና እናንተ እያወራችሁ ምን እያላችሁ ማድረግ ትችላላችሁ። የቤት የሁሉ ነው። እሺ፣ እኔ ብቻ አይደለም። ባይ ዘ ቤት ቴን ፎሎወር እንደደረስኩ ታውቃላችሁ ጋይስ፣ 460 ሺ ዩቲቪ ደግሞ 420 ምናምን ሺ። በቅርቡ አንዳንድ ሚሊዮን እናከብራለን። እሺ አንድ ላይ ሆነ አንድ ሚሊዮን ስገባ ማለት ነው ጋይስ፣ ቲክቶክ ሳይሆን በተለይ ዩቲዩብ አንድ ሚሊዮን ስገባ ቢያንስ ካሉት ሰዎች ለአስር ሺ ሰው ወይንም ለአምስት ሺ ሰው ጊፍት ይኖረኛል ከቻልፍ ማለት ነው። ይሄ ደግሞ ቃል ነው። ዝግጅት ሆነ እንደሆነ ግን አይታወቅም። ሳልከሳባችሁ እንደዚህ ሰሞን ሀሳብ እያበዛሁ ነው መሰለኝ እና ምን እንደሆነ አላውቅም እየከሳሁ ነው። ቤተሰቦች ወይዬ፣ እህቶቼ፣ የእኔ ውድ እህቶች እንደምወዳችሁ ታውቃላችኋለሁ። እ እያወኩ ደግሞ አይደለም እሺ የማስደብራችሁ ይቅርታ በጣም ወፍራ ካል ይላል እንጃ፣ አላውቅም። እግዚአብሔርን የምሬ ሰውነት የሙሉ ሻንተረብ እየወጣብኝ ነው። ምንድን ነው የሚባለው ሰው ሲከሳ፣ አሁን ለምሳሌ ላሳያችሁ፣ እዚህ ጋር ይታያችኋል፣ እዚ ጋ ምናምን በዚህ በኩልም እንደዛው ጀርባዬ ምናምን ምናምን፣ ሰው ሲከሳ ያለው አይነት ነገር ማለት ነው እና የቀሳውባችሁ ስ ጸጉሬ ደግሞ እየሸሸ ነው። እግዚአብሔርን ገና አንድ ልጅ ሳልወልድ ጸጉር እየገባ ነው። ምን እንደሆነ አላውቅም። ውስጡ ምናምን ባዶ ባዶ እየሆነ ነው እና ግራ እየገባኝ ነው። እየተነቃቀለ እየተነቃቀለ እያለቀ ነው። እያረጀው ይሆን እኔ ቀድሜ ሂጄ ይሆን አላውቅም። ብቻ ፈጣሪ ሆነኝ ገይስ

ጋይስ ጀርባዬ ላይ ደግሞ ነገር እየወጣብኝ ነው እና መድኃኒት እንታውቅ ካላችሁ ነገሩኝ። እ ሚጤናችሁ ነው ያብዛው። አረ በእግዚአብሔር እኔ ስቀልድ ነው። ሙሉ ኮሜንት ላይ ሄርሜላ ማሳየኝ ማለት ጀምሩ። ስቀልድ ነው። እሺ ጋይስ ሄርሜላ ነገ ያለችው ቤት ሆነች እ